ደስ ይላል ያሰብኩት ተሳክቷል ዝንፉም ተቃንቷል የጎደለው ሞልቷል እናቴ እና ዛሬ ሳልናገርሽ ያስተዋወቅሁሽ እና አስደንግጣ እያታለሁ እንጂ ራሱ ዋ ዋ እኔ ራሴን አስደነገጣችሁኝ እኮ አይ፣ ልጅቷ ራሱ ሞቃለች።

ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን በድጋሚ እንኳን አደረሳችሁ አደረሳችሁ። ባለቀ ሰዓት ያው ባይ ዘ ወይ ማለት ነው። እኛ ሀገር መስቀል ስትመጡ ሳምንት 15 ቀን በዓል ነው። ምክንያቱም የታረደውም አያልቅም፣ እናንተም ውጡ ውጡ አይላችሁም። መዝናናት፣ መብላት፣ መጠጣት፣ መጫወት በቃ የደስታ ጊዜ ነው። መስቀልን በአብዛኛው ክልል ያላችሁ ኢትዮጵያውያን ወደ ጉራጌ ስትመጡ መስቀል በጣም ደስተኛ የምትሆንበት በጣም አዳዲስ ነገር የምታዩበት አዲስ ሰውን የምትተዋወቁበት አዲስ ሀገር አዲስ በጣም ብዙ ነገሮች አሉ እና ያንን ነገር ስለማይሰለች ቢደገም ቢደገም ቢደገም ያው እንዳይከፋችሁ ዛሬ ያው እምር ሽክ ፏ ብለን ያው ከህቴም ጋር እንዴት ነው? አላማረብንም አይደለም? አንተ እኔ እኔ አላማረብኝም ማለት ማለት አንተ አላማረብኝ በል ያው ቤተሰብ እኔ ነኝ በዓሉ ነው የመሰልኩት፣ እና ዛሬ ውድ የተከበራችሁ ቤተሰቦቻችን፣ ለናንተ ያው ስጓጓለትና ስጠብቀ የነበረው ነገር በነገራችን ላይ ዛሬ ፍቅረኛዬን ከእናቴ ጋር ላስተዋውቅ ነውና እንደማስተዋውቃት ደግሞ አታውቅም። ሶ የበዓል ቪዲዮ ልንሰራ ነው፣ ጉራጌ ምናምን ልንሄድ ነው፣ ወደ ገጠር ልንሄድ ነው አንድ ካፌ ጠርቻታለሁ እና እሷ ማታቅም እናቴ ማታቅም ሁለቱን ማያቁም። እና ዛሬ ሁለታቸውን እኔና ከእህቴ ጋር ሆኜ ሁለቱን ልናስተዋውቃቸው ነው። ምን አይነት ስሜት እንደሚሰማቸው አላውቅም። ደስተኛ የሚሆኑ ይመስለኛል። ወይ በጣም በጣም ነው ደስተኛ። ምክንያቱም በጣም አንድ አመት ሙሉ ስጓጓለትና ስንጠብቀው የነበረ ነገር ነው። እና እናቴም አግኝቻት ይዛት ለምን አልመጣም እያለችኝ የነበር፣ ያው ድንገት በእህቴ አማካኝነት ሰርፕራይዝ ሳይነግሩ ሳይነገረኝ በጣም ብዙ ነገር አስቤ ተስፋ ቆርጬ ነበር። እና ያንን ነገር ደግሞ እንደ አዲስ አዲስ ነገር አዲስ ደስታ ሰጣኛለች። እና ያ ደስታዬን ደግሞ እጥፍ ድርብ እንዲሆን ደግሞ ዛሬ እሷንም ላስተዋውቃት ነው አዎ ይገባኛል። ከመጣች አንድ ቀን ነው፣ ግን እንደመጣች ማስተዋወቅ ስለምፈልግ በጣም ነው ጉጉት ያለኝና እናንተም ብዙ ጊዜ ስትሉኝ ነበረ፣ እናትህን ለምን አታስተዋውቃትም? ለምን አታስተዋውቃትም? እያላችሁኝ ረጅም ጊዜ እየጠየቃችሁኝ ነበረ። ዛሬ ቀኑ ሆኖ ተስተካክሎ እናቴን ከፍቅረኛዬ ጋር ላስተዋውቅ ነው። በጣም ፈርታለች ማለት ትንሽ አንድ ሁለት ቀን ሶስት ቀን ልቆይና ታስተዋውቀኛለች። መጀመሪያ ሀገሩን ልላመደው እያለችኝ ነበርና እኔ ያላሰብኩበትም እንደዛ ቀጥታ ያሰብኩት ማስተዋወቁ ላይ ነው። ምክንያቱም እናቴ ስጠፋባት የት ነህ ስትለኝ ከጓደኛዬ ጋር ማለት ነው አስተዋወቅ ነው ደስተኛ ትሆናለች ብዬ አስባለሁ። እናቴም ያው ደብሯት ነበረ። ያው የመጀመሪያ ቪዲዮ ላይ ስታዩት ሁሉም አስጠልቶኝ እኔ ራሱ እየከፋኝ ነበረ። በቃ በጣም ብዙ ነገር አስቤ ስለመጣሁኝ እየከፋኝ ነበረ። ባለቀም ሰዓት ቢሆን ብትመጣም ደስተኛ ነኝ አሁን ላይ። ያው ነገሮች ተስተካክለውላት ነው የመጣችው አስፈቅዳ ምናምን እና ደስ ብሎኛል። አገሬን ስለመጣች ስለመጣች ብቻ ደስ ብሎኛል። አንቺ ግን አትረቢ፣ አትረቢ፣ ምናለ ነግረሽኝ ማለት ነው። መናገር አልፈለኩም ምክንያቱም ልብክ እንዲጠለቀ ስለ አያችሁ፣ ቤተሰብ ለእናንተ የሚያስብላችሁ ራሳችሁ ናችሁ። እኔ አሁን ለእኔ ያስበሽ ቢሆን እኮ መጀመሪያውኑ እንደዛ ከሚደብረኝ ልካለው እኮ። ግን የሆነ ነገር ሆና ቢሆንስ? አያትሁን በቃ አንዳንዴ ሰርፕራይዝ አደርጋለሁ ብላችሁ ያሉን ሪስክ አትውሰዱና፣ በጣም ከባድ ሪስክ ነው ወስዳ መጣችሁ። ምክንያቱም መንገዱም በጣም አስጠሊታ መንገድ ነው፣ አስተማማኝ አይደለም፣ የሚደብር ነገር ነው እና ያንን ነገር ሁሉ አልፋ ታለች ሱ አሁን ገብተን እንተዋወቅ እስቲ። እንግዲህ ቤተሰቦች አሁን ቦታችንን ይዘናል። በመጀመሪያ ቅመሚ ያው እዚህ ቅርብ ስለሆነች እሷን አትሎ መደርሰው እና እሷንም ሩማ ሲዘናታል ያው ከሩማ ልብስ ቀይር እስክትመጣ ድረስ ምንም ማድረግ አንችልም። እንጠብቃታለን። ሴቶች ደግሞ አይለቃችሁም፣ አይፈታቸውም፣ ምንም ነገር አይፈታቸውም። ቤተሰብ እና እየተሽሞነሞነች ይመስለኛል። አበሻ ቀሚስ ምናምን ለብሳ የበዓል ቪዲዮ እንሰራለን ብለናታልና እየመጣች ነው እንግዲህ አምሮባት እንደምትመጣ ተስፋ አደርጋለሁ። ያው በዓል ነው። በነገራችን ላይ ብፌ ምናምን አለ ተዘጋጅቷል። ሁሉ ነገር በሽ ነውና ስትመጣ አሪፍ ነገር ምን ይመስል። ይሄንን ነገር እኔ እንደጓጓሁለት ታውቂያለሽ፣ እንዳሰብኩለት ታውቂያለሽ። እንዳይበላሽ ማዘር ደግሞ አልወድድኩትም ብለ ደግሞ ሌላ ነገር እንዳታመጣ፣ ሌላ ነገር እንዳትፈጠር በጣም ያስፈራል፣ እና ያው የሚፈጠር ግን አይመስለኝም። የምትወዳት ነው የሚመስለኝ ጌታን። ምክንያቱም በቪዲዮ ስታያት ስለምትወዳት ይበልጥ ደግሞ በአካል ስታያት የምትወዳት ነው የሚመስለኝ ማዘር። ደግሞ አለ አይደለ እንትን ነች ይሄ ምንድ ይባል መሰላችሁ? ቃላት አጣዋለት። ጌታ በቃ ትወዳታለች ማለት የምትል ሰው አይደለች። ወግ ባህል ምናምን እኮ አለ እንደዛ እኮ አለ። ነገር ግን እሷ መተዋወቅ ትፈልጋለች ስለዚህ ብናገናኛቸው ምንም የሚፈጠር አይመስለኝም። እኔ የምተማመንባት አለው እና እስክትመጣ ድረስ ያው አንዳንድ ነገሮች አሉ እሱን አዘን እንጠብቃታለን። አሁንም አብራችሁ ሁኑ፣ ምንም አትለዩ። ምክንያቱም እኔ የበጣም ረጅም ጊዜ አንድ አመት ስጓጓለት የነበረ ነገር ነው እና እንደዚህ በቀላል ነገር አላየው። ምክንያቱም ያው የወደፊቴን ነው ማስተዋውቀው እሷ እኮ ብላኛለች አንድ ሁለት ቀን ሶስት ቀን ቆይቼ ከዛም በኋላ ታስተዋውቀኛለ ገና ከመምጣቴ ከእሷ ጋር አታስተዋውቀኝ ምናምን ብላኝ ነበረ እና እኔ ደግሞ በቃ የማስተዋወቅ ጉጉት ስላደረብኝ ይህን ነገር ደግሞ አልሰማ ስለማልሰማ ዛሬ ምን የሚፈጥሩት እንግዲህ ስትመጣ ያው የምትለውን ነገር እናያለን፣ ወደ ገጠር እንሄዳለን ምናምን ብያት ነበረ እና እሱን ነው ተስፋ የምታደርገው። ያው ምሳ ንብላ ምናምን እንላትና የሚፈጠረውን። ሁለቱም እኩል ከመጡ ይምጡ፣ ምንም ማድረግ አይቻልም። አይ እናቴ ግን ትንሽ ምትቆ ይመስለኛል። እና እሷ እስከምትመጣ ቢያንስ የእኛ ንግስትን ማግኘት አለብንና አብራችኙ ነው

በሰላም ነው። በጣም ቆየሽ፣ በጣም ቆየሽ። ቤተሰብ ያው እኔ ሀገሬ ስለመጣችል እንከባከባት ብዬ ነው እንጂ እስካሁን የቆየችበት

እንዴት ነው እንዴት ነው? ዳገት የመውጣት ሞራል አለሽ የለሽ? ሳስበው ደክሞኛል ገና ሳልወጣ ማለት ነው። ግን ደግሞ ያው ባህል ባህል አይመስልም፣ እዚህ በዚህ ከተማ ውስጥ ስትሆኑ አይመስልም። ከከተማ ወጣ ብላችሁ ገጠር ውስጥ ደግሞ አሪፍ ቫይብ አለው፣ አሪፍ ፕሮግራሞች ይኖሩታል። ገጠሩ የኩበቱ ሽታ ታወጫለሽ ምናምን መጣ አልለቀቀኝም። በአንድ አመቱ የዛሬ አመት ኮባታ ወጪያለሽ ምናምን ብያት ነበረና አመቱ ዘንድሮ መጣና ደረሰብሽ። ስራ ይሰጥሻል። ምንድን ነው ባህሉ ነው የመጣ ሰው ኩበት ሳያወጣ አይሄድም አ። እኔማ እንደም ቤተሰብ ባይሆን እኔማ ቆንትው እንሰት መፋቅ እንሰት መፋቅ እንሰት መፋቅ ነው። እኔ ማቀው የሆነ ደስ የሚለው ነገር በጣም እንሰት መፋቅ። ጉልበት ካለኝ ኖርማል ነገር ነው። እንደዚህ እግር ይመስለኛል ስራው ብቻ አይደል? በእግር ተይዞ እንደዚህ ይመስለኛል። ቆጮ ሳይሆን ኦኬ፣ እንሰቱን ማውጣት እንግዲህ። ያንን ነገር ለማየት ወደ ገጠር እንሄዳለን እና ይሻለን እስቲ። ዋናው ከአወራሪ ከማለት ነው ማወቅ ይቻላል። እና ከአወራሪ ትላለች፣ ምንም ነገር እኳ አታውቅም። እንሰት ኩበት እያልች እዚህ እያረምች ቀስ ቀስ ሳያይ ነገራችን ምንም ነገር መብላት ብቻ ነው የምትችለው። ሌላ ምንም ነገር አችልም። ስጋቸው በጣም ነው ክትፎ። በቃ ስጋቸው ለስላሳ ነው ምናምን። በጣም የወደድኩት ነገር ስጋ ከሁሉም የተመቸ እሱ ጋር ነው። እኛ ጋር ስትመጡ ሳታኝኩት ነው የምትወጡት። ገብታል በኋላ ነገር በአንድ ወፍር አሁንም እኮ ምሳ በልተን ነው የምንሄደው። መጀመሪያ እየበዛብኝ ነው ምግብ ነገር። ምን ነው ቤተሰቦች እንዳልጠፋባቸው። ከመጣሽማ ማንንም አታሳፍሬ፣ ደንደን ብለሽ ወፍረሽ። ሰው በአንድ ቀን ይወፍራል። አየሩ ተስማምቶኛል ግን እና ተመችቶሻል? አልደበረሽም ወይ? መደበረስ ጨረሽ። አንተ ግን ይደበረኝም ነው ነበር። በአገራችን ቋንቋ ማውራት አሁን ሌላ ነው። አሁን እርቦሻ ላራበሽ? አሁን ታጥበሽ ነኝና፣ ከዛ በኋላ ምነግርሽ የምስራች አለ። ምን? ሄሎ እናቴ አደረሽ

ማዶ ማዶ ወዲያከና ተደጅ አለች ልጅነት ልብ ያፈራት ወዳች ስንዋደር ኖረን ኖረን

በልተሻል በቃ፣ አሁን ይኸውልሽ የተዘጋጀ ብፍ ያለ ፈለግሽውን ነገር መርጠሽ መብላት ትችያለሽ። ታጥበሻል። ታጠበሽ ደስ ይላል። ደስ ይላል። ያሰብኩት ተሳክቷል። ዝንፉም ተቃንቷል። የጎደለው ሞልቷል። ድፍርሱ ጠራ። ሕልሜም ተፈታ። የተመኘኋት እጄ ገብታ ብርሃን ፈቹና እናቴና፣ ዛሬ ሳልነግርሽ ነው ስታውቂሽና፣ አስደንግጣሽ። እኔ ራሴን አስደነገጣችሁኝ እኮ አይ፣ ልጅ

አይዞሽ አላበሽ፣ አይዞሽ ነበር አስተዋውቅ ሻል እኮ ብሎኛል፣ ግን ቆየ ነገር እና አላሰብኩትም ነበረ፣ ለዛ አስደነገጥኩኝ። አይዞሽ

ከሩቅ ለሚሄድ ሰው በጣም ነው የምታስፈር። እና አሁን ኖርማል ነው። እናቴ ታጥበሽ እኮ ውሃው ደረቀ ደረቀ። እግዚአብሔር ይመስገን። ማሜ እንዴት ነሽ? ሁሉ ሰላም። አስደነገጠኝ። እኔማ በሰፊት ተዋውቅሻለሁ ብዬሽ ነበረ። አስደነገጠኝ። አይዞኝ እኔ እኮ በዚህ ሁለታችሁ አታውቁም። እንደማስተዋወቅሽ እሷ አታውቅም አንቺ አታውቂም። እናቴ መሳል ትጋበዝን የመጣችው አንቺም ደግሞ ያው ገጠር እንደምንሄድ ነው ያወቅሽ። እሱ በእናንተ መሀል ደግሞ ይሄን ነገር መሆኑን የኔና የእሷ ሰራ ነው። በዚህ አጋጣሚ አስተዋውቀናል፣ ተሳክቶልናል። እናቴ አሁን በእኛ ቋንቋ ነው ዘንጅ ነሽ በምን ከምን አገራዲ ምርጥና ፈያና

እ ሻታ እዚህ ገፍሬ ነው ማለት ነው። አድሬ አይናለም ነው። ባንቺ ስልክ ነው፣ ቪዲዮ ሰርታችሁ ከዛ

ከልቤ ውስጥ አትወጪም ዞረሽም ሄትም ሄድሽም የኔ ነሽ እናቴ። የኔ ልጅ ነሽ። መጀመሪያ ምን እንደወደድካት አታስታውቅ እኔ

እኔን አይተሽኛል፣ ብዙ ሚስጢር ይወጣል ከቆየን፣ አሁን እንብላ